እንደምን አመሻችሁ ተመልካቾች፣ 12 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርስተ ዜናውን ላስቀድም። የኢሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ በሆኑ ተገለጸ። አፍሪካውያን ልማታቸውን በራሳቸው እንዲያከናውኑ የሚያግዝ ዘላቂ የማህበራዊ ጥበቃ አሰራር መዘርጋት እንዳለባቸው ተገለጸ። ከውጭ የአሜሪካና የእስራኤል መሪዎች በአዲሱ የጋዛ የሰላም እቅድ ላይ ተስማሙ። መቅደላይ ደረጀ ነኝ። አብራችሁን ቆዩ። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የእኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በኛ መልክ በኛ ሀሳቤ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባትን እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው ሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግስት። ወደ ቀዳሚ ዜናችን እንለፍ። የኢሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ እየሆነ መምጣቱ ተገልጿል። በኢሬቻ ትሩፋቶችና ምንነት ላይ ያተኮረ የጉሚ በለል ውይይት ተካሂዷል። በኦሮሚያ ክልል ፕሬዚደንት ጽህፈት ቤት የሚዘጋጀው የጉሚ በለል አርባ አምስተኛ ውይይት ተካሂዷል። በመድረኩ ኢሬቻ የሰላም የአብሮነትና የአንድነት በዓል በመሆኑ ለሀገር አንድነት ያለው ሚና ከፍተኛ ስለመሆኑም ተገልጿል። በመድረኩ ላይ በአርሲ ዩኒቨርሲቲ ጥናታዊ ጽሑፍ ቀርቦ ውይይትም ተደርጎበታል። ዘገባው የሪፖርተራችን አሊ ደደፎ ነው። መንግስት ለቱሪዝም የሰጠው ትኩረት ዘርፉ እንዲነቃቃና ተወዳዳሪ እንዲሆን ማድረጉን የቱሪዝም ሚኒስቴር አስታውቋል። አምስተኛው የኦሮሚያ ቱሪዝም ሳምንት መካሄድ ጀምሯል። የኦሮሚያ ቱሪዝም ሳምንት በአዲስ አበባ ከዛሬ መስከረም 20 2018 ጀምሮ ለሶስት ተከታታይ ቀናት በተለያዩ ሁነቶች ነው መካሄድ የጀመረው። የኦሮሚያ ቱሪዝም ሳምንት የቱሪዝም ሚኒስትር ዴታ ዶክተር እንደገና አበበና የኦሮሚያ ክልል ፕሬዚዳንት ጽህፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድ አስጀምረውታል። ለአምስተኛ ጊዜ በሚካሄደው የቱሪዝም ሳምንት በኦሮሚያ ክልል የሚገኙ የቱሪዝም መዳረሻዎችና ና ባህላዊ ትውፊቶችን የሚያስተዋውቁ አውደ ርዕዮችም ቀርበዋል። ባለፉት አምስት ዓመታት በመዳረሻ ልማት በቱሪዝም ዲጂታላይዜሽን ማርኬቲንግና ፕሮሞሽን እንዲሁም የአገልግሎት ጥራት ሰፊ ስራዎች መከናወናቸውን የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ገልጸዋል። ይህም ቱሪዝም ዘርፉ እንዲነቃቃና ክልሎችም ለዘርፉ ልዩ ትኩረት እንዲሰጡ ማድረጉንም ዶክተር እንደገና ተናግረዋል። መንግስት በተሰጠው በሰጠው ልዩ ትኩረት የመሰረተ ልማቶች እየተገነቡ ነው ያሉት የመሰረተ ልማት ግንባታዎቹ በሁለት መንገድ ማየት ያዋጣል። አንደኛው ከዚያ ፊት የነበሩትን እነሱ ላይ እሴት መጨመር ነው። ሁለተኛው አዳዲስ የልማት የሚለሙትን ቦታዎች ማልማት ነው። እዛ ውስጥ እንግዲህ ባየነው ሁኔታ ጥሩ እንቅስቃሴዎች፣ ጥሩ ጅማሪዎች አሉ። በተለይ በመንግስት በኩል ቤዝ መሆን የሚችል ስታንዳርድ መሆን የሚችል ስራዎች እየተሰሩ ነው። ይህ የግል ባለሀብቶችን ለማነሳሳት የግል ኢንቨስትመንቶችን በማነሳሳት እንዲሁም ክልሎች ደግሞ ቱሪዝም ለብቻ የቱሪዝም ኮሪደሮች እንዲፈጥሩ ለማነሳሳት የተሰሩ ስራዎች ናቸው። ባለፉት ሁለት ሶስት ዓመታት የተሰሩት በማስተዋውቁ በኩል ገና ጅማሮች አሉ። በተለይ የዚህ በዲጂታል የማስተዋውቁ ጉዳይ ከክልል ክልል ልዩነቶች አሉ። ያንን ደግሞ በማቀራረብ በተሻለ መልኩ የክልሎችን አንድ ላይ ሰብሰብ አድርጎ ለማስተዋወቅ ፌዴራል መንግስት በተለይ የፌዴራል ቱሪዝም የቪዚት ኢትዮጵያን ዌብሳይት ወረዲ ዴቨሎፕ አድርጓል። እሱም በመጠቀም በጋራ አንድ ላይ ለማስተዋወቅ የተጀመሩ የሚያስተማሩትን እንቅስቃሴዎች ለማጉላት ላይ እንደዚህ አይነት ዝግጅቶች ልዩ ሚና አላቸው። ፌዴራል መንግስቱም ለዚህ ልዩ ትኩረት ሰጥቶ እየሰራ ነው የሚገኝ የኦሮሚያ ክልል ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ የቱሪዝም ሳምንቱ በክልሉ የሚገኙ የቱሪዝም ጸጋዎችን ለማስተዋወቅ ብሎም የቱሪስት ፍሰትን በመሳብ ረገድ ጉልህ ሚና ይኖረዋል ብለዋል። ሪፖርተራችን ሞላ ለማየሁ እንደዘገበው በኦሮሚያ ክልል የቱሪዝም ዘርፍ ልማት ባለፉት አመታት የታቀደውን ማሳካት መቻሉንም ተናግረዋል። ባለፉት አምስት ዓመታት እጅግ ትልቅ ስራዎችን አከናውንናል። በመዳረሻ ልማት፣ በዲጂታላይዜሽን፣ በገበያ በቱሪዝም ገበያ፣ እንዲሁም ደግሞ በሰርቪስ ኳሊቲ እና መሰል ተግባራት ላይ ሰፊ ስራዎችን ሰርተናል። በዚህም ደግሞ ያመጣናቸው ውጤቶች ኦሮሚያችንን በዓለም የቱሪዝም ካርታ ላይ የማስቀመጡን ስራ አሳክተናል ማለት የሚቻልበት ደረጃ ይደርሰናል ማለት ነው። ወደ ሌላ ዜና አልፈናል። አፍሪካውያን ልማታቸውን በራሳቸው እንዲያከናውኑ የሚያግዝ ዘላቂ የማህበራዊ ጥበቃ አሰራር መዘርጋት እንዳለባቸው ተገልጿል። ከሁሉም የአፍሪካ ሀገራት በማህበራዊ ጥበቃ ዙሪያ ለሚሰሩ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል መሪ ሀሳብ በአዲስ አበባ ስልጠና መሰጠት ተጀምሯል። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ስልጠናውን ሲያስጀምሩ እንዳሉትም ማህበራዊ ጥበቃ ሰብአዊ መብት ነው። ይህ ደግሞ ለማሳካት አፍሪካውያን በጋራ ሊሰሩ ይገባል ብለዋል። በሌሎች ሀገራት የተረጂነት ስሜትን የሚፈጥ የፕሮግራም ኢትዮጵያ ወደ አምራችነት በመቀየር ውጤታማ መሆኗንም ገልጸዋል። ሰዎች ከተረጅነት አስተሳሰብ ወጥተው በስራዎች ላይ እንዲሰማሩ፣ የስራ አጥነት ቁጥር እንዲቀንስ፣ እንደዚሁም ደግሞ ከተረጅነት ወጥተው የራሳቸውን ላይቭሊሁድ ወይም ደግሞ ያኗኗር ሁኔታ በጤናማ ደረጃ ላይ ማድረግ እንዲችሉ ለሌሎችም አርአያ መሆን የሚችሉበትን ስትራቴጂ ተዘርግቶ እየተሰራ ነው። ተጠቃሚዎችን የማጥራት ስራዎች በሰፊው ተሰርተዋል። በከተማም በገጠርም የሴፍትኔት ፕሮግራም ያ፣ ምንን እንድናደርግ ጠቀመን? ትክክለኛ ኢንተርቬንሽን ወይም ፕሮግራሙ ወይም መደገፍ ያለባቸው መረዳት ሳይሆን መደገፍ ያለባቸው የህብረተሰብ ክፍሎች በደንብ አይደንቲፋይድ እንዲሆኑ ረድቶናል። እነዛን አይደንቲፋይ ካደረግን በኋላ ደግሞ በረጅም ጊዜ በፕሮግራሙ ውስጥ ሮልአውት እያደረጉ የሚቀጥሉ ሳይሆኑ የራሳቸውን ስራ ፈጥረው ወጥተው ራሳቸውን መቻል እንዲችሉ የሚያደርግ ስርዓት ነው የተዘረጋው። ኢትዮጵያ በፈረንጆቹ 2026 በማህበራዊ ጥበቃ ላይ የሚያተኩር ዓለም አቀፍ ጉባኤ እንደምታዘጋጅም ተገልጿል። እንደ ሪፖርተራችን አልጋነሽ ተካ ዘገባ በሀገሪቱ በየዓመቱ ከ8 ሚሊየን በላይ ዜጎች በሴፍትኔት ፕሮግራም ተጠቃሚ መሆናቸውን የገለጹት ሚኒስትሯ የሴቶችና ማህበራዊ ጉዳይ ሚኒስቴር ተጠቃሚዎችን ለመለየት ከዲጂታል አይዲና ከኢንሳ ጋር በቅርበት እየሰራ ነውም ብለዋል። ሁሉም በሴፍትኔት በፕሮዳክቲቭ ሴፍትኔት ፕሮግራም ውስጥ የተካተቱ ተጠቃሚዎች ሊስት የሚደረጉበትና የቀጥታ ድጋፍ የቋሚ ቀጥታ ድጋፍ የሚያስፈልጋቸው በጣም አረጋውያን ሆነው ጧሪ ቀባሪ የሌላቸው እና የአካል ጉዳት ድርብርብ የአካል ጉዳት ደርሶባቸው ደግሞ ወደ ስራ መሰማራት የማይችሉትን በቋሚነት በዘላቂ የሚደገፉበት ከዛ ውጭ ሆነው ግን ሰርተው ወደ ልማት መግባት የሚችሉትን ደግሞ የፐብሊክ ወርክ በምንለው እንዲሳተፉ በማድረግ የማጥራት ስርዓቱን በዚህ ሁኔታ ተቀናጅተን እየሰራን እንገኛለን። ሁለት አማራጮች ነበሯት። ሁሉንም ባለበት ትቶ ካለምንም ፈተና የተለመደውን መንገድ ተከትሎ የትውልድን አንገት መስበር ወይም የደምና የላም መስዋዕትነትን ከፍሎ የሚመጣውን ጫና በጥበብ አልፎ የኢትዮጵያን ህልም እውን ማድረግ። ኢትዮጵያ ከባዱን የመስዋዕትነት መንገድ መረጠች። መሪዎቿም ይህን አቋም በጥበብ መምራት ጀመሩ። የኢትዮጵያን ህልም እያንዳንዷን ጉዳይ በንስራይን የሚከታተል ሰራዊት ነበረን። በዚህ በኩል ደግሞ የኢትዮጵያውያን እጅ ተዘረጋ። የበረሃው መሬት በላብረሰረሰ የደምና የላም መስዋዕትነት ውጤት የሆነው የውሃ ጠብታ ጉባ ላይ አገር ሰርቷል አባይን አስታግሶ መኖሪያ አድርጓል የዘመናት እንቅልፍ በአባይ ተቀስቅሷል የአንድነታችን ሐሁ ለትውልድ ተከትቧል የተስፋችን ምንጭ የነጋችን ብርሃን ከዚህ ይፈነጥቃል ይህ ግድብ ብቻ አይደለም የመሥዋዕትነት ሐውልት የመቻቻል ምልክት የአይ በገሬነት ጽናት ነው። ማንነታችንን እንዳን ለያ አድርጎ የገመደ ያሰናሰለና ያዋሃደ ምልክት ነው። ከባዱን መንገድ አቃንታ ፈተናውን በአንድነት ተሻግራ ኢትዮጵያ መቻሏን አሳይታለች። ኢትዮጵያ የመቻል ምልክት ሆናለች። ይህም የመደመር ትውልድ ስኬት ጀምሮ የመጨረስ ማሳያ ሆኖ በትውልዶች መካከል ምልክት ሆኖ ኖረዋል። ኢቲቪ 57 እንደቀጠለ ነው። ታላቁ የኢትዮጵያ ህዳሴ ግድብን ወደ ተመለከተ ዜና እናልፋለን። ዓለም አቀፍ መገናኛ ብዙሀን የኢትዮጵያን እውነት እያጎሉ መሆናቸውን ምሁራን ገልጸዋል። ቢቢሲ፣ ፍራንስ 24 እና ሌሎች መገናኛ ብዙሀን ስለ ታላቁ የኢትዮጵያ ህዳሴ ግድብ ምን አሉ? ተከታዩ የሰይፉ ገብረ ጻድቅ ዘገባ ይነግረናል። የዛሬው አዲስ ቀን የአገር ጉዳይ አጀንዳ በዚሁ የዓለም አቀፍ መገናኛ ብዙሀን የታላቁ የህዳሴ ግድብ ዘገባን የተመለከተ ነው። ቢቢሲ እንደ ዓለም ባንክ ያሉ የገንዘብ ተቋማት ለግድቡ ግንባታ ለኢትዮጵያ ገንዘብ እንዳያበድሩና እንዳይለግሱ በማድረግ ግብፅ ቢሳካላትም ኢትዮጵያ በሀገር ውስጥም ሆነ በባህር ማዶ ያላትን ልጆቿን አስተባብራ በራሷ ሀብት በልጆቿ መሐንዲስነትና ባለሙያነት ግድቡን እውን ስለማድረጓ ዘግቧል። የአዲስ ቀን እንግዳ የሆኑት በወላይታ ዩኒቨርሲቲ ኮሚኒኬሽን ህዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኔ ዘገባዎቹ ወደ ልማት ያተኮሩ እየሆኑ ነው ብለዋል። ቀጥታ ትርጉሙ የዜና እሴቶች ሽፍት አድርገዋል። በፊት ከነበሩበት ጦርነት ነበረ፣ ጦርነቱ አሁን ወደ ልማት፣ ራስን ወደ ማልማት፣ የኢኮኖሚ ተጠቃሚነት ኢስት አፍሪካ ሀገራትን በሙሉ ደግሞ አያይዛ አንድ ላይ አድርጋ አቀናጅታ መምራት ትችላለች የሚል ከሁሉም በላይ ደግሞ የዓለም ሁሉ ስበት የሆነው ይህ ፓወር ሳፕላይ ከማቅረብ አንጻር ያላትን ሚና በሚመለከቱበት ጊዜ የዘገባዎች የኒውስ ቫሊዩ ሽፍት ማድረግም ተጽዕኖ ያሳደረ ይመስለኛል። ስለ ግድቡ ታላቅነትና ኢኮኖሚያዊ ተጠቃሚነት በሰፊው ያተተው ፍራንስ 24 ድሉን የአፍሪካውያንም ነው ብሎታል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግርን ዋቢ በማድረግ ኢትዮጵያ ከአፍሪካ ትልቁ የሆነውን ግድቧን አስመረቀች ያለው ዘጋርዲያን ደግሞ ግድቡ ማንንም የመጉዳት አላማ እንደሌለውና የአካባቢ ሀገራትን የኤሌክትሪክ ኃይል ተጠቃሚ ማድረግ እድል ስለመፍጠሩ አመላክቷል። የአዲስ ቀን የአገር ጉዳይ ሌላኛዋ እንግዳ በሐዋሳ ዩኒቨርሲቲ እንግሊዝኛ ቋንቋና ስነ ጽሁፍ እንዲሁም ስነልሳን ረዳት ፕሮፌሰር ዶክተር እመቤት በቀለ ዓለም አቀፍ መገናኛ ብዙሀን የእኛን እውነት እያጎሉ ነው ይላሉ። ሚዛኑ ወደኛ የማድላት ሁኔታ አለ። ምክንያቱም ማድረግን በዚህ ሁሉ ጫና ውስጥ አልፎ ኢትዮጵያውያን ድል ማድረግን ስላሳዩ አሁን ታሪክ ከአሸናፊዎች ጋር ስለሆነ ታሪክ በአሸናፊዎች ነው የምትጻፈው ይባላል። እና ሚዲያዎቹ የኢትዮጵያውያንን አሸናፊነት የኢትዮጵያውያንን እውነት ቀብረው የከረሙትን ሁሉ እየገለጡት ነው። የአሶሼትድ ፕሬስ ዘገባ ደግሞ ጎረቤት ሀገራት ከግድቡ ትሩፋት የኤሌክትሪክ አቅርቦት ተጠቃሚ ለመሆን ያላቸውን ጽኑ ፍላጎት የሚያሳይ ይዘት ያለው ነው። ታላቁ የኢትዮጵያ ህዳሴ ግድብ እውን መሆን ከዚህ ቀደም ሲዘገቡበት የነበረውን የተሳሳተ ህሳቤ የቀየረ ሆኗል።

የሸካቾ ብሔረሰብ ዘመን መለወጫ ማሽቃሬ ባሮ በተለያዩ ሁነቶች ተከብሯል። በዓሉ ጥንታዊ የሸካቾ ነገስታት መቀመጫ በሆነችው አንድራቻ ወረዳ ጌጫ ከተማ ነው የተከበረው። ማሽቃሬ ባሮ ያሉትን የአብሮነት የፍቅርና የስራ ባህል ሴቶችን አጠናክሮ ማስቀጠል ይገባልም ተብሏል። የፌዴራልና የክልል የስራ ኃላፊዎችም በበዓሉ ላይ መታደማቸውን የዘገበው ሪፖርተራችን ሰለሞን ንጉስ ነው።

በጣም በርካታ ሰዎች ጉንፋን ይዛቸው ነበር። መተላለፍ አትችልም። በጣም ከፍተኛ ሽታ ነው ያለው የእኛ ወንዞች። እንኳን ጎናቸውን ስራ ለስራ ቀርቶ በመኪና እንኳን ስትሻገር ያው ያቀዋል ሰው። ለምን ከእያንዳንዱ ቤት ፍሳሽ ወደ ውሃ ነው የሚገባው። ያንን ስዌሬጅ ድሬኔጅ ሰርቶ እነዛ ቆሻሻዎች በራሳቸው ቻናል እንዲሄዱ ከውሃ እንዲለዩ ማድረግና ውሃዎች እንዳይሸቱ ማድረግ መቻል በየትኛው መመዘኛ ነው ሀገር ከይመራ መንግስት የማይጠበቅ ተግባር ሊሆን የሚችል፣ ውሃዎች ንጹህ ሆነው ሲቻል ለመጠጥ ካልሆነም ለአካባቢ ንጽህና ከዚያም ቢቀር ለአይን ውበት ንጹሕ ሆኖ ማለፍ ሲገባቸው የሁሉ ቆሻሻ መጠራቀሚያ ሆነው የበሽታ ምንጭ መሆናቸው እንደተገባ ተግባር መወሰድ የለም። ምንም ጥርጥር የለውም። የኢትዮጵያ ሪቨርሳይድ ለመላው አፍሪካ ልክ እንደ ግሪን ሌጋሲ ምልክትና ምሳሌ የሚሆን ስራ ነው። ይሄን ለመገንዘብ ለምን ሰዎች ዘገዩ ያልክ እንደሆነ ምናባዊ አቅም የላቸው። ቀድሞው ኢማጅን ማድረግ አይችል ኢቲቪ 57፣ እንደቀጠለ ነው። የእምነት ተቋማት ለሰላም ግንባታ ያላቸውን ሰፊ እድል ትርጉም ባለው መንገድ ሊጠቀሙ እንደሚገባ ተጠቁሟል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ከምዕራብ አርሲ ዞን ና ሲዳማ ክልል ከተውጣጡ የማህበረሰብ ክፍል ጋር በሰላም እሴት ግንባታ ዙሪያ ምክክር አካሂደዋል። ሚካኤል ገዙ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊ ና ደቡብ ኢትዮጵያ ሲኖዶስ ከምዕራብ አርሲ ዞን ና ሲዳማ ክልል ከተውጣጡ የማህበረሰብ ክፍሎች ጋር በሰላም ሴት ግንባታ ዙሪያ ምክክር ያካሂዷል። የምዕራብ አርሲና የሲዳማ ማህበረሰብ ተወካዮች የሁሉ ነገር መሰረት የሆነው ሰላምን አጥብቆ መያዝ እንደሚገባ አንስተዋል። ካና ከዲዱ ወንጅሩ ነምኒ ለፋ ጃላ ረቢ ጃላ ሀገራችን ሰላም እንድትሆን ነው የምንፈልገው። ሰላም የሁሉ ነገር መሰረት ነው። ሰላም ከሌለ ነገሮች አስቸጋሪ ነው የሚሆኑት። ስለዚህ ሁሉም ሰው ለሰላም መጠበቅ ኃላፊነት አለበት። በዝግጅቱ ላይ የተገኙ ወጣቶች በሰላም ግንባታ ስራዎች ውስጥ ተሳትፎ እያደረጉ እንደሚገኝ ገልጸዋል። እኔ ከመጣሁበት አካባቢ ድንበር ነውና የኦሮሚያና ሲዳማ ክልል ሁሉንም አካታች ከኦሮሚያም ከሲዳማም አካታች አድርገን የሰላም ምክክር መድረክ ተዘጋጅቶ ውይይት ይደረጋል። ስለዚህ ያን ደግሞ በተግባር ለማሳየት ዝም ብሎም በቃ ውይይት ብቻ አድርገን መቶ ሳይሆን በተግባሪም ሁሉም ሰው የሚጠበቀውን የድርሻውን ኃላፊነቱን እየተወጣ ሰላምም እንዴት ማምጣት እንዳለብን እየሰራን እንገኛለን። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊና ደቡብ ኢትዮጵያ ሲኖዶስ ዋና ጸሐፊ ቄስ አብርሃም አምቦ የእምነት ተቋማት ባላቸው ተቀባይነትና ተደራሽነት ልክ ለሀገር ሰላም ትርጉም ያለው ሚና ሊጫወቱ እንደሚገባ ተናግረዋል። አገር ሰላም ስትሆን ነው ማምለክ የምንችለው መኖር የምንችለው ማገልገል የምንችለው። ስለዚህ ስለ ሀገር ሰላም፣ ስለ ህዝብ ሰላም መስበክ አለብን። ያ ትልቅ ጉድለት ነው አለው በሁሉም ቦታ ከውጭ እንደምንናገር አይደለም። ውስጣችን የምሎ ውስጣችን የምሎ ነው ውጭ መናገር የሚገባና ብዙ ሰዎች የውጫዊ ንግግራችን ሌላ ነው፣ ውስጣችን ደግሞ ሌላ ነው። ቃሉ የምለው በእናንተ በኩል ብቻላችሁ ከሰው ሁሉ ጋር በሰላም ኖሩ ነው። ሮሜ ምዕራፍ ስምንት ላይ ብቻላችሁ። በዚህ የተነሳ ስለ ሰላም ማስተማር፣ ስለ ሰላም አብስቶ መናገር አለብን የሚል ሀሳብ ነው። ተቋማቱ በያሉበት አካባቢ ለአብሮነት መጎልበት በሚያግዙት ሴቶች ላይ መንፈሳዊና ማህበራዊ ኃላፊነታቸውን በመወጣት ረገድ ትኩረት ሰጥተው መስራት እንዳለባቸውም ጠቁመዋል። በእያንዳንዱ ውስጥ በተገናኙበት ግንኙነታቸው በንግዱ ማህበረሰብ በድር ወይም በማህበራዊ መስተጋበር በሚገናኙበት ሁሉ ሰላምን ማወጅ የግድ እንዲሆን የግድ፣ ምክንያቱም ሰላም ትልቅ ፋይዳ አለው። ቤተ ክርስቲያኗ ለዘላቂ ሰላም ግንባታ የተለያዩ ፕሮጀክቶችን ቀርጻ እየተገበረች እንደሚገኝም ተገልጿል። የኤሌክትሮሜካኒካል ኢንጂነሪንግ ስራዎች የአርሶ አደሩንና የነጋዴውን ማህበረሰብ ህይወት ከማቃለል ባለፈ የውጭ ምንዛሪ በማዳን ትልቅ አስተዋጽኦ እያበረከቱ ነው። ኤልሻሎም ጠቅላላ የኤሌክትሮሜካኒካል ኢንጂነሪንግ ማህበርም በሀዋሳ የተለያዩ ማሽናሪዎችን ያመርታል። ሪፖርተራችን አስረሳ ወግሼ ከማህበሩ ስራ አስኪያጅ ጋሻው ኤዶ ጋር ቆይታ አድርጓል። ከራሱ አንደበት እንከታተል። ስሜ ጋሻው ኤዶ ይባላለው የኤልሻሎም ጠቅላላ ኤሌክትሮሜካኒካል ኢንጂነሪንግ ስራ አስኪያጅ ነኝ። 2009 ስንገባ ጠቅላላ በአምስት አባላት ሁለት ሴቶችና ሶስት ወንድ በመሆን የጀመር ነው። አብዛኛው ኢንጂነሪንግ ስራዎች ላይ ነው አተኩረን እየሰራን ያለ ነው። ያም ሆኖ ግን አብዛኛው የብረታብረት ብረት ስራዎችንም እንሰራ ነው። ግን ሞር ኦፍ ዛት ፎከስ ያደረግ ነው ቴክኖሎጂው ላይ እና መካኒካል የሚሰሩ ማሽነሪዎች ላይ ነው። በቋሚነት አሁን እያመረተን ያለውን ከ15 ማሽነሪ በላይ ነው ያመረተ ነው ለመጥቀስ የተወሰነ ነው ያክል ሙሉ የዳቦ ቤት ማሽኖችን እናመርታለን፣ የጂም እቃዎች እናመርታለን፣ እህል መውቂያ ማሽን እናመርታለን፣ ቡና ቆልቶ የሚፈጭ ማሽን እናመርታለን። የመኖ ማቀናበሪያ፣ እህል መውቂያ፣ ማበጠሪያዎች፣ መፈተጊያዎች፣ እንደገና ደግሞ ሽንኩርት መፍጫ እና የመሳሰሉትን ነው የምንሰራው። በዚህም በተጨማሪ ደግሞ ሰዎች አይዲያ ይዞ ከመጡ አይዲያዎችንም እውን ያደረግንበትም አጋጣሚ አለ። ማሰራትም እንችላለን ማለት ነው። ትራክተሯ ይቺ ከፊት ለፊታችን የምናያት እንደምታዋት ዘጠኝ የፈረስ ኩልበት ካማ ኢንጂን ነው የምትጠቀመው። ኢንጂኑ በናፍጣ የሚሰራ ነው። በቀን እስከ አራት ሄክታር ድረስ ማረስ ይችላል እና ሁለት ስንትን ያለው መከስከሻ አለው። ማረሻ አለው የሚቀያየር ነው። አሁን እየሰራን ያለበት በወቅታዊ ጋ አራት መቶ ሺህ ብር ነው። ኢቭን አሁን ለአንዱ ገበሬ እንኳን ዋጋው በዛ ቢባል አንድ ቀን አርሶ ጨርሶ ቀጣይ ቀኑ የሌላ ሰው ደግሞ ገቢ ምንጭ ማድረግ ይችላል የሌላ ሰውን ማረስ ይችላል ስለዚህ ማከራየት ይችላል ለዚህ ጠቀሜታው ለራሳቸው ብቻ ሳይሆን የገቢ ምንጭም ያገኙበታል ማለት በቀን ከሰላሳ 30 እስከ 35 ኩንታል መስራት የሚችል ለከብቶቹም ለዶሮ መኖ ኮምቢኔሽን ነው ማሽኑ የሚሰራ ማሽን አለ ከፈለጉ መብራት የሌለበት ቦታ ላይ በጄነሬተር እንዲሰራ መብራት ባለበት ቦታ ደግሞ በኖርማል በቤት ቆጣሪ በዲናሞ እንዲሰራ አድርገን ገበያ ላይ ወጣ ነው እህል መውቂያ አለ ከጀርባ የምታየው በቀን ከ35 እስከ አርባ ኩንታል ጤፍ ስንዴ ገብስ የሚወቃ ማሽን አለን ገበያ ላይ ውሎ ነው በየአገሩ እያሰራጨን ነው ያለው ኢቭን አሁን ደግሞ ካለው ከኛ ኢኮኖሚ አንጻር መልቲ ፐርፐስ መሆን አለበት ምክንያቱም አንድ ማሽን ሶስት አራት ነገር መስራት አለበት ብዬ አምናለሁ በራሴ ስለዚህ ከዋጋ አንጻር ብትለው የውጭ ምንዛሪን ከማስቀረት እንዲሁም ደግሞ ለጥገና ቢል ለተለያዩ ነገሮችም እዚሁ ባለሙያ አጠገብን ኖሮ እንድሰራ ነው የሚያደርገው ስለዚህ ብዙ ነገሮችን በጣም ነው የሚቀርፈው

እንዴት አመሻሽ መቅደላዊት፣ አለ ይመስገን መቀጠል እንችላለን። አመሰግናለሁ መቅደላዊት። በዛሬው ዕለት በሁሉም የአገራችን አካባቢዎች ላይ የተስፋፋ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በነጌሌ ዝናብ ተመዝግቧል። በነገ ዕለት በምዕራብ አጋማሽ በመካከለኛው በምስራቅ እንዲሁም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዞ ከሶማሌ ክልል የፋፈንና ጀረር ዞኖች ማዕከላዊና ሰሜን ምዕራብ ትግራይ በሁሉም የአማራ፣ የኦሮሚያ፣ የጋምቤላ፣ የቤንሻንጉል ጉሙዝ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ ና የሲዳማ ክልል ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በማኦ ኮሞ፣ በቄለም ወለጋ፣ በምዕራብ ወለጋ፣ በደቡብ ምዕራብ ሸዋ፣ በማዕከላዊ ኢትዮጵያ ና በደቡብ ምዕራብ ኢትዮጵያ በ24 ሰዓት ከባድ መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የአገሪቱ የቱሪስት መዳረሻነት ዋና ዋና ከተሞች የሚኖራቸው የአየር ሁኔታ ነቀምቴ ጅማ፣ ጋምቤላ ዝናባማ፣ ባህርዳር ቀላል ዝናብ፣ ፍቼ ቀላል ዝናብ፣ ጎሬ ዝናባማ፣ አዳማ መቀሌ ዳመናማ፣ ሀምቦ ዝናባማ፣ ሀረር ቀላል ዝናብ፣ ላሊበላና ሰመራ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ ሁለት ቀናት ቀላል መጠን ያለው ዝናብ የሚኖር ሲሆን በሦስተኛው ቀን ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረ ገጽ ደብሊው ደብሊው ዶት ኢቶሜት ዶት ጂኦቪ ዶት ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። መቅደላዊት፣ አመሰግናለሁ። ሀይሉ፣ መልካም ምሽት ለሁላችን። እኔም በጣም አመሰግናለሁ። በመጨረሻም የውጭ ዜና። የአሜሪካና የእስራኤል መሪዎች በአዲሱ የጋዛ የሰላም እቅድ ላይ ተስማምተዋል። አዲሱ የጋዛ የሰላም እቅድ ወታደራዊ ዘመቻን በአስቸኳይ የሚያስቆም ሲሆን ሀማስም በሰባ ሁለት ሰዓታት ውስጥ ታጋቾችን እንዲለቅ የሚያስችል ነው ተብሏል። ሀማስ የሰላም እቅዱን ካልተቀበለ ግን እስራኤል ቡድኑን ለመደምሰስ ዘመቻዋን እንደምትቀጥል ያስታወቀች ሲሆን፣ አሜሪካም ድጋፍ እንደምታደርግ ገልጻለች። ሰይፉ ገብረጻድቅ በፈረንጆቹ ጥቅምት 23 የጋዛ ጦርነት የተጀመረው የሐማስን ድንገተኛ ጥቃት ተከትሎ ነው። ወቅቱ ሐማስ ወደ እስራኤል ዘልቆ ከ1100 በላይ ሰዎችን ሲገድል 200 የሚሆኑትን ደግሞ አግቶ ወስዷል። በዚህ ጥቃት በቀል እስራኤል የከፈተችው ዘመቻ እንደቀጠለ ሲሆን ከ66000 ለሚልቁ ሞትና ከ168000 በላይ ለሚሆኑ ደግሞ መቁሰል ምክንያት ሆኗል። ይህንን የጋዛን ጦርነት ለመቋጨት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጥረት ሲያደርጉ የቆዩ ሲሆን አዲስ የጋዛ የሰላም ዕቅድ ይፋ አድርገዋል። በሰላም ዕቅዱ ዙሪያ በነጩ ቤተ መንግሥት ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከመከሩ በኋላ በሰጡት ጋዜጣዊ መግለጫ በሰላም ዕቅዱ ላይ መስማማታቸውን ገልጸዋል። ዕቅዱን ታሪካዊ ያሉት ትራምፕ ለኔታንያሁ ምስጋና አቅርበዋል። ኔታንያሁ በዕቅዱ ላይ በመስማማታቸው አመሰግናለሁ። ተባብረን ከሠራን እየታየ ያለውን ሞትና ውድመት እናስቀራለን። በጸጥታ ሰላምና ብልጽግናም በአካባቢው አዲስ ምዕራፍ ይኖራል። የሰላም ዕቅዱ ወታደራዊ ዘመቻውን በአስቸኳይ የሚያስቆም ሲሆን ሐማስም በ72 ሰዓታት ውስጥ ታጋቾች እንዲለቅ የሚያስችል ነው። ሐማስ የቀረበውን የሰላም ዕቅድ የማይቀበል ከሆነ ግን ሀገራቸው ቡድኑን የማጥፋት ዘመቻዋን እንደምትቀጥል ነው የእስራኤሉ ጠቅላይ ሚኒስትር ያስታወቁት። እንደ እኔ እምነት መገንዘብ ያለብን ለሁሉም ያቀረብነውን የሰላም ዕድል ነው። ዓላማችንን ያለምንም ደም ማፋሰስ ማሳካት ያስችላል። ሆኖም ሐማስ የትራምፕን እቅድ ውድቅ ካደረገም የትኛውንም እርምጃ በመውሰድ እስራኤል የራሷን ተግባር ታከናውናለች። ይህ ቀላልም ሆነ ከባድ ሊሆን ይችላል፣ ግን እናደርገዋለን። ተቀበል፣ ካልተቀበልክ ግን የሚለቅ የለም የተባለው የሐማስ ተደራዳሪ ቡድን እስካሁን ግልጽ ምላሽ ባይሰጥም፣ ባለ 20 ነጥቡን የፕሬዚዳንት ትራምፕ የሰላም እቅድ እያጤነው ስለመሆኑ ነው የተመላከተው። ሐማስ የቀረበውን የሰላም እቅድ የማይቀበል ከሆነ ግን እስራኤል ቡድኑን ለማጥፋት ለምታካሄደው ዘመቻ አሜሪካ ድጋፍ እንደምትሰጥ ትራምፕ ቢገልጹም በምን መልኩ ስለሚለው ግን በዝርዝር ያሉት ነገር የለም። ዌስት ባንክን እያስተዳደረ ያለው የፍልስጤን መንግስት የአሜሪካን መሪ ጥረት ልባዊና ቁርጠኛ ሲል አወድሶታል። እቅዱ በአውሮፓ ህብረት፣ ብሪታንያ፣ ፈረንሳይ፣ ጣሊያን፣ ግብፅ፣ ሳውዲ አረቢያ፣ ዮርዳኖስ፣ ዩናይትድ አረብ ኤምሬትስና ኳታር ተቀባይነት አግኝቷል። ባለ ሃያ ነጥቡ የሰላም እቅድ ሐማስ ትጥቅ እንዲፈታ እስራኤል ደግሞ ጋዛን ለቃ እንድትወጣ የሚያደርግ ጉዳዮችን ያካተተ ነው። በሐማስ ከእስራኤል ታግተው ከተወሰዱት 251 አሁን በጋዛ ከሚገኙት 47 ሰዎች 25ቱ ሳይሞቱ እንዳልቀረ ነው የእስራኤል ጦር መረጃዎች የሚያመላክቱት። በመሪው በኩል አዲሱን የሰላም እቅድ መቀበሏን ይፋ ያደረገችው እስራኤል የጋዛ ሰርጥ ወታደራዊ ዘመቻዋን አጠናክራ የቀጠለች ሲሆን በትላንትናው ዘመቻ ቢያንስ 39 ሰዎች መሞታቸውን የተገለጸው፣ ከሟቾቹ ሶስቱ ደግሞ የአንድ ቤተሰብ አባላት ናቸው። በእስራኤል ጥቃት በመሠረተ ልማትና መኖሪያ ህንፃዎች ላይ ውድመት መድረሱንም ኤፍፒ ዘግቧል። የመጀመሪያው ምዕራፍ ኢቲቪ 57 ተጠናቋል። አንድ ሰዓት ላይ በምዕራፍ ሁለት እመለሳለሁ። መቅደላዊ ደረጀ ነኝ። መልካም ቆይታ።